አህያ ከምድረ ገጽ ሊጠፋ ይችላል። ዓለም አቀፋዊ ድንበር ዘለል የአህያ ንግድ አፍሪካ አህዮች ለተደራጀና ለተቀናጀ ወንጀል እየተጋለጡ ይገኛሉ። እያደገ ያለውን የእስያ አህጉር የገበያ ፍላጎት ለማሟላት ይሆን ዘንድ የአህያ ቆዳ ሕገወጥ ንግድ የአካባቢውን የእንስሳት ቁጥር እያጸዳው ነው። አህዮች የኢኮኖሚ ገቢና የትራንስፖርት አገልግሎት ቀንደኛ ምንጭ ከመሆናቸው የተነሳ ትልቅ ግምት ይሰጣቸዋል። ሆኖም እነዚህ እንስሳት በተቀናጁና የተደራጁ ድንበር ዘለል የወንጀል ቡድኖች በቀጣይነት ማግኘትና ያለ ማቋረጥ ይታደናሉ። ካለው የላላ ህግ ማስከበር ሁኔታ ባሻገር በምዕራብ አፍሪካ አህዮችን ወደ ህገ ወጥ ንግድ ለማቅረብ ያለው ዝግጅትና እስያ የጎመራው ከፍተኛና ቀጣይ ፍላጎት የወንጀል ቡድኖቹ ተጠቃሚ አድርጓቸዋል። በተለይ በቻይና የአህያ ቆዳ ልዩ ጠቀሜታ አለው ተብሎ ስለሚታመን ይህ ህገ ወጥ አህዮችን የማሸጋገር ንግድ እያደገ ካለው የገበያ ፍላጎት ጋር በተገናኘም ሀገሪቱ ደጋግማ ትነሳለች። ከአህያ ቆዳ ላይ ተፍቆ የሚወሰደው ገላቲን ወይም የአህያ ቆዳ ማጣበቂያ ተብሎ የሚጠራው ነውና፣ በሌላኛው ስሙ ይጃየው በሚልም የሚታወቅ ሲሆን ለባህላዊ መድኃኒትነት እንዲሁም ምርቶችን ለመስራት ይጠቀሙበታል። ይህ ከአህያ ቆዳ የሚገኘው ገላቲን እንደ አፍሮዲሲያክ ወይም የመዋቢያ ምርቶች ለመስራትም እንደ ንጥረ ነገር ያገለግላል። አንዳንድ በሽታዎች እንደ ደም ማነስ፣ ደረቅ ሳል፣ ረዥም ጊዜ የሚዘልቅ ድካምና የማረጥ ምልክቶችን ለማከምም ይውላል። በቻይና ሀገር ውስጥ የሚገኙ አህዮች ቁጥር ከጊዜ ወደ ጊዜ እያሽቆለቆለም ሄዷል። እንደ ኤሮፓውያኖቹ በሺ ዘጠኝ መቶ ዘጠናዎቹ 11 ሚሊዮን የሚቆጠሩ አህዮች በቻይና ቻይና የነበሩ ሲሆን በ2013 እንደ ኢሮፓውያኖቹ ማለትም በ20 አመቱ ውስጥ ቁጥራቸው አሽቆልቁሎ 6 ሚሊዮን ብቻ መድረስ ችለዋል። ካለው ከፍተኛ የሸማቾች ፍላጎት አንጻር በሀገር ውስጥ ከ4 ሚሊዮን በላይ የአህያ ቆዳ የሚያስፈልግ በመሆኑ ይህንን ፍላጎት ለመሸፈን የቻይና የአህያ ቆዳ ነጋዴዎች ትኩረታቸውን ወደ አፍሪካ አድርገዋል። እንደ ውጤትም በምዕራብ አፍሪካዊቷ ኒጀር የአህዮች ቁጥር በአስደናቂ መጠን ወርዷል። በሀገሪቱ በ2015 እንደ ኢሮፓውያኖቹ አቆጣጠር ወደ ውጭ ገበያ የሚላከው የአህያ ቆዳ ብዛት 7 ሺህ የነበረ ሲሆን በቀጣዩ ዓመት ወደ 80 ሺህ ተመንድጓል። በዚህ ሂደትም እንደ ኤሮፓውያኖቹ አቆጣጠር በ2012 የአንድ አህያ አማካይ ዋጋ 29 ዩሮ ሲሆን፣ በ2016 ደግሞ 122 ዩሮ ደርሷል። እነዚህ ሂደቶችም በሀገሪቷ አህዮች በጠቅላላው እንዳይጠፉም በብዙዎች ዘንድ ስጋትም ፈጥሯል። በሌላኛዋ ምዕራብ አፍሪካዊቷ ሀገር ማሊ ደግሞ ለየት ያለ ሌላ ምስል እናገኛለን። በማሊ አንድ የቻይና ካምፓኒ በቀን 300 አህዮችን እንደሚያርድና ቆዳቸው ወደ ቻይና ገበያ እንደሚልክም ይዘገባል። ቡርኪና ፋሶ እንደ አውሮፓውያኖቹ ከጥቅምት 2015 እስከ ጥር 2016 ባለው 3 ወር ጊዜ ውስጥ ብቻ 19 ቶን የሚያህል የአህያ ቆዳ ወደ ቻይና ተልኳል። በዚህ ንግድ አህዮች ጭካኔ በተሞላበት አረመኔነት በመዶሻ ወይም በጩቤ ይገደላሉ። የማህበራዊ ሚዲያ መድረኮች ደግሞ የነጋዴዎች ደህንነት በተጠበቀ መልኩ ማንነታቸው እንዳይታወቅ በማድረግ ገዢዎችን ከአሸጋጋሪዎች ያገናኛሉ። ስሞን ፓፕ በእንግሊዝ የአህያ መቃብር ስፍራ የሚሰራ አስተባባሪ ነው። የምዕራብ አፍሪካ የአህያ ቆዳ ሕገወጥ ንግድ ብዙ ቀጠናዊ ችግሮችን የሚፈጥር ሲሆን ጋና ዋነኛ ሚና እየተጫወተች ትገኛለችም ይላል በማከል አህዮች ከሰሜን አፍሪካ ሳይቀር እየተነዱ ይመጣሉ በቻድና ካሜሩን እንዲሁም ትልቅ ገበያ ወዳለበት ቡርኪናፋሶ ይወሰዳሉ ብለዋል ስምዖን ፓፕ ከዛም ወደ ጋና ይሸጋገራሉ እዛም ይታረዳሉ በጋናም በአመት መቶ ሺ የሚቆጠሩ አህዮች እንደሚታረዱ ይገምታል። የእነዚህም ቆዳ ወደ ቻይና ና ሆንግ ኮንግ ኤክስፖርት ይደረጋል ይለናል ፓፕ በፓፕ ምልከታ በምዕራብ አፍሪካ ከሁለት አመታት በፊት አንድ አህያ 20 ዶላር ወይም በ20000 ብር ገደማ ይሸጥ የነበረ ሲሆን የቆዳው ዋጋ ግን 150 ዶላር ወይም 8 ሺ ብር ነበር የአህያው ቆዳ ከራሱ ከአህያው ዋጋ ከሰባት እጥፍ በላይ ዋጋ ያወጣል እንደማለትም ነው በቻይናም የአህያ ቆዳ ሽያጭ ዋጋ 800 ዶላር ወይም 43 ሺህ ብር መድረሱንም ይጠቁማል ፓፕ። በመቀጠልም ቤኒን ይህንን ሕገወጥ ንግድ የከለከለችውን የብራዚል የአህያ ቆዳ ሽያጭ በሀገሯ እንዲከማች በባለቤትነት ታስተናግዳለች ወይም ደግሞ ታመቻቻለች በሚል ግንዛቤ ስለመሆኑም ያብራራል። እንደ ኢሮፓያኖቹ አቆጣጠር ከ2018 እስከ 2019 ብዙ በጨው የተነከሩ የአህያ ቆዳዎች ከሳልቫዶር ወደ ተቾን ግፒ ወደ ተባለው ቤኒን መሰረት ያደረገ የእርሻ ምርት አቅራቢ ድርጅት ወይም ካምፓኒ በመረከብም ተጭኗል። ተቾን ግፒ በቻይና የጉምሩክ ንግድ ዳታ ቤዝ የእንስሳት ቆዳዎች አስመጪ በሚል የተመዘገበ ካምፓኒም ነው። በተጨማሪም በተጠቀሰው የጊዜ ገደብ ይህ ተጮን ግቢ ካምፓኒ የእንስሳት ደም፣ ሙት እንስሳትና ለምግብነት የማይውል ስጋ በመርከበኞች ጭኖም ቻይና ወዳለው ካምፓኒ በተለያዩ ቀናት በብዛትም ልኳል። ይህ ሁሉ የሚሆነው በምዕራብ አፍሪካ ሀገራት የኢኮኖሚ ትብብር ወይም ኢኮዋስ ማንንም አባል ሀገር አህያ ማረድም ሆነ የአህያ ቆዳ ወደ ውጭ መላክ የለባትም ተብሎ የታወጀው ውሳኔ በመቃረኑም ነው። በዚህ መሰረት ኒጀርና ቡርኪና ፋሶ የአህዮች እርድና የአህያ ስጋም ሆነ ቆዳ ኤክስፖርት ማድረግ የከለከሉ ቢሆንም ነገር ግን ሁሉም የምዕራብ አፍሪካ ሀገራት በህገወጥ የአህያም ሆነ አህያ የማሸጋገር ንግድ ካላስቆሙ በቂ አይሆንም። በዚህ ረገድ ሴኔጋል አበረታች ክልከላ በማስፈጸም ላይ ትገኛለች። ጋና ግን አሁንም ጸጥ እንዳለች ነው። ጋና የንግዱን መቆም ወረቀት ላይ ብትከለክልም በተግባር ሲፈጸም ግን አልታየም። አሁንም ከጋና ወደ ቻይና የአህያ ቆዳና ስጋ ኤክስፖርት የሚያደርጉ ድርጅቶች እንዳሉ መረጃዎች ያሳያሉ። በምዕራብ አፍሪካ የአህያ ጅምላ ግድያ ከባድ ማህበረሰባዊ ጫናዎችን አስከትሏል። በቀጠናው አህዮች የኢኮኖሚ ገቢ ምንጭ ብቻ ሳይሆኑ ከገጠር ወደ ከተማ እቃዎችን የሚያመላልሱ የትራንስፖርት ምንጭም ናቸው ሴቶች ውሃ ቤቶችንና እቃዎችን የሚያጓጉዙት አህዮችን በመጠቀም ነው። እንዲሁም አህዮች በሌሉበት ሁኔታ ደግሞ ሕጻናት ትምህርታቸውን ትተው የቤት ስራዎችን ለማከናወን ይገደዳሉ። ብዙ ቤተሰቦች በአህያ ህገወጥ የማሸጋገር ንግድ ምክንያትም በተፈጠረው የገቢ መጥፋት የልጆቻቸው የትምህርት ክፍያ መሸፈን ማቅቷቸዋል። ህገወጥ ንግዱ የበሽታዎች መንሰራፋትንም እያስከተለ መሆኑንም ይነገራል። በዚህ በስርዓቱ አያያዝ በማይደረግለት የአህዮች ቆዳ ከቦታ ቦታ የማንቀሳቀስ ተግባር ኢንፍሉዌንዛ መሰል በሽታ ከመፈጠሩ ጋር እንደሚገናኝም ነው እየተብራ ያለው ይህ በማድረግ ላይ ያለው ዓለም አቀፋዊ ድንበር ዘለል ህገወጥ የአህያ ስጋና ቆዳ የማሸጋገር ንግድ ለማስቆምም በርካታ መደረግ ያለባቸው ስራዎችም አሉ። የምዕራብ አፍሪካ ህዝቦች ጉዳዩ ስለሚያስከትለው ማህበራዊና ኢኮኖሚያዊ ጫናና አደጋ ግንዛቤ መጨበጥም ይኖርባቸዋል። በዓለም ያሉ የአካባቢው የሲቪል ማህበረሰብ ድርጅቶችም ባሉባቸው ሀገራት ያሉ መንግስታት የአህያ ቆዳ ወይም ኢጃዮን ወደ ሀገር የማስገባት ንግድ ለማስቆም እንዲችሉ መወትወት አለባቸው። የእቃው የገበያ ንግድ ለመቀነስም የአህያ ስጋና ቆዳ ተቀባዮች ላይ የግንዛቤ ማስጨበጫ ስራዎች ያስፈልጋሉ። በቤተ ሙከራ የሚመረተውን እቃውን የሚተካ የአህያ ኮላጅን በመባል የሚጠራ ስላለ እሱን ማስፋፋት ላይ መሰራትም አለበት። በተደረገው ቅድመ ጥናትም ይህ የቤተ ሙከራ የኢጃዮ ቃለመጠቀም የሚፈልጉ ገዢዎች ከግማሽ በላይ መሆናቸውን ለማወቅም ተችሏል። ይህንን ምርት ለመስራት ቴክኖሎጂው በደንብ እያደገ ቢሆንም የገበያ ትስስሩ ግን ገና አልተነካም። መሰል እርምጃዎችም በዓለም አቀፍ ደረጃ ካልተደረገ ህገወጥ ንግዱ በባሰ ሁኔታ እየተስፋፋ የሚያስከትለው አደጋም መንሰራፋቱ አይቀርም። ተከታተለ አህያ ከምድረ ገጽ ይጠፋል ብቻ ሳይሆን ከንግዱ ተያዥ የሆኑ በሽታዎች ይስፋፋሉ፣ አይነታቸውም ይጨምራል። ዓለምንም ማስጨነቁ ይቀጥላል።